ጥፋተኛ ተብለው ወደ ማረፊያቸው በሁለት የተለያዩ መኪናዎች በተለያየ ባስ አንደኞቹ ወደ ቃሊቲ አንደኛው ወደ ቂሊንጦ ሲመለሱ ቂሊንጦ ወደሚሄዱት ወንድሞች ውስጥ የነበረ አንድ ወንድም ነው፣ እና የቀረበውም ለመጀመሪያ ጊዜ መኪና ውስጥ ነው፣ በፖሊሶች እና በፌዴራል ፖሊስ ታጅበው እያለ። በጣም አጭር ነው፣ ንግግሩን የማረዝመው ይህንን የግጥሙን እጥረት ለመሸፈን ነው እ ተቀበል ይላል ግጥሙ። ተቀበል፣ ተከትቧልና በዘመኑ ቋንቋ፣ ያጠፋ ሊወደስ፣ ያለማ ሊወጋ፣ ለክብርህ የሚመጥን ለሰራሃው ስራ አቻ ቃል ቢጠፋ፣ ስላንተ የሚያወራ አክራሪ አሸባሪ ወንበዴ ጽንፈኛ ተብልሃልና፣ አንተም ባገርኛ ብዙም አትደነቅ ብዙም አትሸበር፣ ተቀበል በጸጋ ትንሽ ጊዜ ታገስ ሌሊቱ እስኪነጋ። ይሁን በል አሚን በል እሺ በል ተቀበል፣ አትዘን አትፍራ ይሄ ነው ከፍታ። ተቀበል በጸጋ ምንም አታመንታ። እንዲያውም እንዲያውም በደማቅ ተጽፎ በወፍራም ተጠልፎ ኒሻን ማስታወሻ ከአናት ከደረትህ አሊያም ከትከሻ፣ ቢቻል ያኑሩልህ ይታይ እንደወጉ። ለጀግና ክብሩ ነው ሽልማት ማዕረጉ። ተቀበል ይሁንበል አሚንበል እሺ በል አመሰግናለሁ።